ሚኪና ሩቲ ሳያስቡት አንድ ቦታ ላይ ተገጣጥመዋል። ሁለቱም ግን ለምንድን ነው የዚ ቤት የገባሹ በሚል ሲነጋገሩ ሚኪ እውነታውን አልነገረም። ወደ ውጭ ሀገር እንደሚሄድ እና ለጊዜው እንዳረፈ ነበር። ሆኖም ግን እሱ አጎቱን ስላስገደለችበት ሳሩንን ለመበቀል እንደሆነ ዛሬ ነው ይፋ ይወጣላት። ይኸውም እንግዲህ ሳሩንን በጨለማ አድብቶ እንግዲህ ልክ ሲመታት እና ሲጥላት ከፖርሷ ውስጥ ያለውን መረጃ ወረቀት ሲያወጣ ድንገት ደግሞ የሩቲ ወንድም ይደርስና እሱን በቦክስ ሲመታ እና ሜኪን የያዘውን ወረቀት ቀምቶት ይሄዳል። ይሄድና ከሩቲ ጋር ይገናኛል። ለሩቲ ያን ወረቀት ይሰጣታል። እንዴት ሩቲ ሩቲ ለምን በመንገድ ላይ ትገቢያለች በሚል ተናደደ። እሷም ሳሩንም እንግዲህ ያንን እንደምንም ተንሰራርታ ተነስታ ወደ ቤት ትሄዳለች። እቤት ስትደርስ ደግሞ እንደ ምን ሆነሽ ነው አትሉኝም እንዴ ስትል ሕይወትንና ዳዊትን ሳሎን ቁጭለው ስትጠይቃቸው ይሄ እኮ ፌክሽ ነው እኮ አሁን እኮ ለእውነተኛም ብትታመሚ የማትጠየቂበት ነገር ነው ሲሏታል። አዎ ይሄንም ፌክ ነው እያላችሁ ይሄ ነው እንዲሁ ሁኜ እየመጣሁ አለቻቸው። ከዛ ሳሚ ብቅልና ዊ ማን የመታሽ ማኖ የመታሽ ንግድ ዘም በላ አንተ አንተ ጨራሽ ወደ ምኝታ ቤት የተከተለኝ እንዳትመጣ አለችና ገባች። ከዛ አንተ ተከተላት እንጂ ባለቤት አይደለችም እንዴ? እንዴት እንደዚህ እየሰማሀት አይደለም እንዴ አትከተለኝ እያለች እኮ ነው ትላለች። ከዛ እንግዲህ የዚህ የህይወትንም ልጅ እንግዲህ ወደ ኤንጆ ወስዳት አለሁኝ እናቴ ማሳደጋት ችልም እያለች ነው እሷንም እንግዲህ የምትበላውን እንጀራ እንኳ ቀምታት ነው። እኔ እየሰራው አንቻት በይም አፈር በይና ብላ የትሪውን እንጀራ እንግዲህ ወደ መሬት የደፋችው በጣም ርጉም፣ የተረገመ ጨካኝ እንደዚች አይነት እንደ ሳሩን አይተናናቅም። ሰላም፣ ውድ የቻናሌ ተከታታዮች እንደምናላችሁ። ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ በደውል ምልክቷ መጫኑን አትርሱ። ነባሮች ሁልጊዜም እንደምታበረታቱ ላይክ ሸር እያረጋችሁ ከልብ ከልብ ነው የማመሰግናችሁ። የህይወት መንገድ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ሜኪም ሆነ ሩቲ እዚህ ቤት ውስጥ የገቡት ለበቀል መሆኑን አንድ መንገድ ላይ ተገናኝተዋል፣ እስካሁን አልተገላለጹም ነበር። ከዛም እንግዲህ እሱ ለማጥቃት ሳሩንን ለማጥቃት ብሎ ሄዶ ጨለማን ተላብሶ፣ ከዚህም በፊት አስባችሁት ከሆነ ሳሚ ይህንን ጃኬት ለብሶ እኮ አንተ የታገትክ ጊዜ ያየው ሰዋለኝ ሲል ለዳዊት አስታውቆት ነበር። ዳዊት ደግሞ በአለም ላይ ይህን ጃኬት የሚለብስ እሱ ብቻ ነው እንዴ? ተመሳስሎብህ ነው ሰው ነበር አለፈው። ሆኖም ግን የዛ ጊዜም የነበረው እንግዲህ እ ሜኪ እንደሆነ አሁን ግልጽ እየሆነ እየመጣ ነው። ከዛም በኋላ እንግዲህ ሳሩን እንግዲህ ወደ ቤት ስትገባ ምን ሆነሽ ነው ያላት አልነበረም። እሷና ሩታና ደግሞ ሜኪ ተገናኝተው እንዴት ወንድምሽ እንዴት እንደዚህ ያደረገኛል? መንገድ ላይ ዘወርቤ አላልኩሽም ወይ አላት ሳሚ እዚህ ቤት ያላችሁ ሰዎች ጤነኛ አትመስሉኝም አለ። ህይወት ደግሞ ማን ነው ዳዊት፣ ማን ነው እንደዚህ ያደረጋት ስትጠየቀችው፣ እኔም የማውቀው ነገር የለኝም። ከዚህ በኋላ ከቤታችን ላይ ካሜራ ካላስገጠምን ማን እንደው ጠላታችን ልናውቅ አንችልም አለ ዳዊት። አስቀጥላም ህይወት፣ ይህም ደግሞ በእኔ ጉዳይ ሊሆን ይችላል እንደዚህ የሆነችው ስትል ጠየቀችው። አይ በአንቺ ምክንያት አይደለም ማለ ዳዊት። እሷ ብዙ ጠላቶች በመስሪያ ቤቷ ጠላቶች አሏት፣ ከነዛ ውስጥ አንዱ ነው እንጂ አንቺ ምክንያት ልትሆኝ አትችልም ሲል ዳዊት መለሰላት።

ለመሆኑ እነዚህ ሁለት ጎረምሶች እንዴት እስካሁን አልገቡም? የት ሄደው ነው ሲላት፣ ለሩቲ ደውዬላት ነበር ውጭ ነኝ ብላኛለች ስትል ሜኪ ገባ። እንዴ ይኸውልሽ አንዱ ጎረምሳ መጣልሽ ሲላት፣ ብቻ ለምን አመሸህ ልትለኝ እንዳይሆን እያለ ነበር ሜኪ የገባው። ከዛ ሩቲም ገባይ ምን ሆናችሁ ነው እንደዚህ ሆናችሁ ምታዩኝ? ጭራሽን ሁሉ ጨለማ ቋርጠ ስትመጪ አልፈራሽኛ ስታይ ፈራሽ አላት ማለት ነው። ከዛ ሜኪና እሷ ወደ ውጭ ስትወጣ ሜኪ ተከታትሏ ተወጣና እባክ ይሄን ወረቀት ነበር ስትፈልግ የነበረው ስትላሳየሽ አምጪ ጭራሽ አስመታሽኝ አላት ሜኪ ለሩቲ ነት አይደንም። እንዲ ያደረገ መቸ መተ አው ይህንን ህመሙን አንቺ ብትቀምሾ ነበር የምታውቂው። አሁን ወረቀቱን ስጭኝ። መጀመሪያ ወረቀቱን ከመስጠቴ በፊት አንተ ከሳሩን ምንድ ነው የምትፈልገው? እውነታውን ንገረኝ አለችው። ኦፍ፣ አንቺ ደግሞ ስጪኝ ሲላሰጠችው ሲገልጸው ምንም ነገር የለውም እንዴ፣ ቀየረች ነው እንደምታመጭልኝ ወረቀቱን ሲል ጠየቃት። አንተ ሞኝነ ሳሩን እኮ ሞኝ አይደለችም፣ እሷ ራሷ ቀይራው ሊሆን ይችላል እንጂ ያልቀየርኩም ስትል ካደችው። ሜኪ፣ እኔ እኮ አንቺን እወድሻለሁ። ለአካላም መንሽኝ የልቤን ትርታ አዳመት ቻለ ሲል እጁን አስጠጋላት። እባክ እፍ ሱ አሁን ጊዜው አይደለም። እኔ በፍጹም ልረሳሽ አልቻልኩም። አንቺ ምን እያሰብሽ እንደው አላውቅም ሲል መለሰላት። ግን ለምንድን ነው ትተሽኝ ሄድሽው ቢያንስ ከደብረ ዘይት አዲስ አበባ ድረስ ለአንቺ ብዬ ስመላለስ የነበረውን ሁሉ እንኳ አያሳዝንሽም? ሲል ሜኪ ጠየቃት። እባክ ሜኪ፣ እቅዴን ታበላሽብኛለን። ያለ ይህ የፍቅር ቦታው አይደለም አለችው። እባክሽ እኔ እንደም ሳገኝሽ አልፍሻለሁ ብዬ ነበር ያሰብኩት፣ ግን ሳላ አላለፍኩሽም። አሁን የባሰ ፍቅሩ ካንቺ ጠንቶብኛል ሲል ይነግራታል። ሳሩን እና ሳሚ ከአንድ ክፍል ተቀምጠው እነዚህ ያደረጉሽ እነማን ናቸው ሲል አንተ እስከዚህ በፊት እንደዚህ ተደርገህን አየለን እንዲህ ስትል ተጠይቀዋለች። አይ ያንቺና የኔ ይለያያል። ምንስው ያንቺ ምንድን ነው አላት። ሌቦች ናቸው፣ እንደውም ያዝኩትን ገንዘብ ሁሉ ወስደው ብኛ ስትል፣ ውሸት ነው፣ አትዋሺ። ሌቦች ቢሆኑ ስልክሽን አይሰጡሽም ነበር፣ ሌቦች አይደሉም ሲል ተማገራት። እባክሽ ይህን ነገር ስራሽን አቁሚ ሲላት፣ ባክ ውጋት ሆን ክቤን ዝም በላለች። እኔ ነግሬሻለሁ ካንቺ አልፎ ቤተሰቡን ሁሉ ልታዳርሹ ነው። ከዚህ ስራ መራቅ ይኖርብሻል ሲል ተናገራት። ሳሩን ዛሬ ከአስፈራሮች ነገር ሊገሉሽ ይችላል። ታዲያ ምን ችግር አለ? ለይስሙላን የምታዝኑልኝ ቁጭ ብላችሁ ቆሎና ንፍሯችሁን ትበላላችሁ አለችው። እኔ ነግሬሻለሁኝ እባክሽ ሳሩን። እኔ ነኝ ጥፋተኛ። አንተን የወደድኩህና ያወኩህ ቀን የተረገመ ይሁን። አንተ በፍጹም አልወድህም እና ይቅርታ አድርገሽልኛል? አዎ ይቅርታ ብያለሁ። እሺ፣ እኔን እንደፈለግሽ አድርግኝ። በስራዬ ነው። ግን ለምንድን ነው ህይወትን የምታሰቃያት? ህይወት እኮ በዚህ ላይ ምን የምታውቀው ነገር የለም። ሁሉ ነገር የእኔ ጥፋት ነው። እኔን እቅር ካልሽኝ፣ የእሷን እንደዚህ ስቃይ ማብዛት ምን ይመስላል በአንቺ? ሲል ጠየቃት ትረጂኝ ከሆነ ህይወት ምንም አይነት ነገር የምታውቀው ነገር የላትም። እኔ የምታናደኝ ከኔ በላይ ለህይወት ስትቆረቆርላት ነው ስትል ትመልስለታለች። እኮ እሷ ህይወት አሁን በዚህ በፊተኛው ባለፈው ጉዳይ ውስጥ ምንም የምታውቀው ነገር የለም ብስልሽ አንቺ አይገባሽም አላት። ህይወት እኔ ባለ ትዳር መሆኔንና አንቺ ሚስቴ መሆንሽን አታቅም ስለማታቅ ነው እኮ እኔን ቅጭኝ ብዬ የምልሽ ብሎ ቢላትም እሷ ግን በፍጹም አልተመለሰች። ዳዊት ለሜኪና ለሩቲ ህፃን ልጅ ከግቢያቸው እንደተገኘች ተጥላ ይናገራል። ሩቲ ተጥላ እኮ አይደለም አለችው። እንዴ የምታውቂው ጉዳይ አለሽ? እንዲያንቺ አላት። አይ ሳሩን ስታወራ ሰምቻታለሁ። ግን አለ ሜኪ ትልቅ ልጅ ናት ትንሽ ናት የተጣለችው? ሲላት አይ ትልቅ ናት፣ እንዲያውም በጥሩ እንክብካቤ ውስጥ ያለች ልጅ ትመስላለች ሲል ይነጋገራሉ። እማዬ ጋ መሄድ ይፈልጋሉ። እማዬ ደግሞ በጣም ተደሰታለች፣ ትንሽ ህፃን እህት ልጅ አገኘነ። ስለዚህ ሩቲ ተዘጋጀ ነው ሚሄደው ይላታል። በፍጹም አንተ ደግሞ አሁን ፕሮግራም አይደለም። ለምንድን ነው ግን እማዬ ጋ ወስድ ስል የምትፈሪው? እማዬ እኮ በጣም ነው ከምልሽ በላይ በጣም ጥሩ ሰው ናት። ብታይሽ ትደሰታለሽ እንጂም ደስተኛ ትሆኛለሽ ብላት አይ እኔ አሁን አይችልም ሌላ ጊዜ ስትል፣ ከዛ እንደገና እሽ እስኪ ልሂድ ልሂድና ህይወትን አይቻት ከክላስ ልምጣ ብላ ስትል ስሚ አላት ሜዳት ትፈልግ ማደላ አላት ሚኪ ው በቃ ራስሽን እንደ በሽተኛ አድርጊ አላት። አይ ለስንት ወራት በዊልቸር እየሄደች እሷን ፌክ አድርጋናለች። እና ሳሩን እዚህ ቤት የተለመደ ነው ነው የሚለኝ አይምሰልሽ። አሁን በቃ መጣ መጣ፣ ቶሎ ብለሽ ራስሽ እንደበሽተኛ አድርጊ ሲላት፣ ወይ ራሴን ብላ ራሷን ያዘች እና ዳዊት ደግሞ ደንግጦ ወ ሩቲ የምን ሆንሽ አመመሽ ምናምናል። በቃ ተዋት፣ እያመማት እንዴት ትሄዳለች? ሌላ ጊዜ ከሳምንት በኋላ አንድ ሳምንት አለች እኮ ሳምንት ስጣት አለው ማለት ነው። ይህንን እንግዲህ እንደውም ታዋርደኛል። ለአንተ አምኜ አላደ አልዋሽም ብላው ነበር። በፍጹም አይዞሽ፣ እኔ ከጎንሽ ነበር ያላት ሜኪ። እማዬ ሰጻል ተወዳለች አለችው። እማዬ አንድኛችን የሚል ልጅ ልጅ ስላልሰጠናት እንደ ልጅ ልጅ ነው የቆጠረችው ትላለች። ግን ጥሩ እውነተኛ ቦታ ላይ ነው የገባችው ይላል ሜኪ። ልጅቷ አለ ልጅቷን እኮ ኢንጆ እሰጣታለው እያለች ነው ሳሩን። አይ አይ መለከታትም እሷ አትሰጣትም እያለ ነው አሁን። በጣም የህይወት ልጅ የሚያስፈራው ሳሩን እዛ መሆኗን ካወቀች እንግዲህ። ወደ እናቷ ሄሎ እያለ እየደወለች ነበረ። አጋጣሚ በቪዲዮ ካየቻት የህይወት ልጅ መሆኗን ካወቀች እንግዲህ ቀድማ ሂዳ ራሷ ሰርቃም ቢሆን ለእንጆ እንዳሰጣት ነው። ሩቲ እዚ ጋር ተሳስታል። ምንም ቢሆን ለህይወት ቢያንስ ማሳየት ነበረባት። ህይወት ልጇን ካገኘ ወታ ውጭ ሁና ልጇን ለማሳደግ ዝግጁ እንደሆነ፣ ግን ይችን ልጅ ወስዳ የሰጠችው አሁንም ከስር ከስሯ እየተቀተለቻት መልሳ ትቀማታለች። ሌላ ፈተና እኔ መጋፈጥ አልችልም የሚል ነገር ደርሳ ይመስላል። በማንኛውም የሂሩት ጉብዝና ሳይደነቅ አያልፍም። ሳሚም ህይወትን፣ እባክሽ ህይወት ሽልታ ጠፋው እያሰበች ነው። ስለዚህ ከዚህ ቤት ዘወር ብት ጥሩ ነው። በቃ እንደውም ትገላግለኝ፣ ሞትም ግልግል ነው። እንደውም ለዚህ ጥፋቴ ይገባኛል። አንተ ግን ክህደት መጥፎ ነው። ክህደተኛ ስለሆንክ በክህደትህ አንተ ራስህ ትጠየቃለህ። እኔ ህይወት እያንቺ ስትጎጂ ማየት አልፈልግም። ምንም ቢሆን ሲላሳሚ በጣም ከረፈደን፣ ቢሆን ለሰው ማሰብ ስትጀምር ሳይ በጣም ይገርማል። ከስህተቱ የማይታረም እና የማይመለስ እኮ ፈንጅ አምካኝ ብቻ ነው አላት። ሚኪና ሩቲ ተቀምጠው እንግዲህ ሩቲ ያነ የሞተው አጎትህ የገዳው ነገር አልተገኘም ስትል ትጠይቀዋለ አንተ ብቻ እኮ አይደለም የምሰልለኝ እኔ የምሰልልለሁ፣ ስትል ነገር ለማስቀየር ይኸው አይጧ መጣችብሽ ብሎ አስፈራራት። ውሸትህን ለእኔ ብለህ አትዋሽ፣ ነግሬ ያለውኝ ይሄ ቦታው አይደለም እያለችው ነበር። ግን እኔ እኮ የማረባ ሰው ቀሽም ነኝ፣ አሁንም ድረስ አንቺን አስባለሁ፣ በጣም ይገርማል ብሎ ጥሏት ሄደ። አይ ሜኪ አልገባህም። እኔ እኮ ከቤተሰቦች ከፍቅሬ ይልቅ ቤተሰቦችን አስቀድሜ ነው አለች ሳሩን። ደግሞ ወደቤት ስትገባ ህይወት ምግብ ፍርፍር ሰርታ እየበላች አንድ ሁለት እየጎረሰች ነበር የገባችው። አንቺ እኔ ደም ተፍቼ አመጣለሁኝ፣ አንቺ እዚህ አጣጥመሽ ትበያለች ስትል ያን ምግብ ብድግ አድርጋ አንስታ ነበረ የደፋችሁ። በጣም ያሳዝናል። እንዴት እህል ሲደፋል የሚለውን ነገር ስናስበው የሳሩን የጉድ ናት። አንቺ ከምትበይው ቢደፋ ይሻላል። አሁን ምግብ እፈልጋለሁ አቅርቢልኝ ይልኛ አለቻት። ግን መልሳ አንቺ የሰራሽ ውሃ ውሃ የሚል ምግብ ከመመገብ ቢቀርብኝ ይሻላል። አሁን ከፊት የጥፊ ብላ ስታስወጣት ውጭ ወጥታ ታለቅሳለች። እያለቀሰች ዳዊት ደርሳል። ምን ሆነች ነው ሲላት፣ ምንም አልሆንኩም አለችው። በእሺ ጃኬት ደርቢና ትንሽ ዘና ዘና እንበል አየር እንቀበል ሲላ፣ ፍቃደኛ ሁና እሻሌ፣ ከዛሬ ግን ሳሩን ትቆጣለች ትል ነበር። ከዛም ወጣ አድርጎ ዘና ፈታ እጇን ይዞ እያደረጋት ነበር። ሳሚና ሩቲ እያወሩድ እሷ ትገባለች። ሳሩን ጭራሽ ከቴ ጋር ታማለህ አለችው። እኔ እዚህ ጋር ቡና ይታይሻል። የምን ቡና ቡና እየተፈላ ነበር ሰው የሚታማው ያየሁት ነገር የለኝም እኔ ምን ብዬ ነው አንቺን የማማሽ ብሎ ነበር የመለሰላት። አሜት ያለ ቡና ምንም ነው እኔም ለወጣ ነው ብሎ ጥሏት ወጣ ከዛ ህይወትና ዳዊት ደግሞ ተንሸራሽረው ሲመለሱ በራቸው ላይ ገዳይ የሚል በጽሁፍ ተጽፎ ተለጥፎ አዩ በጣም ደነገጡ ያን ወረቀት ላት አድርጎ ማንበብ ማየትም ቻለ ወደዛም ወደዚህም በመደንገጥ ቢመለከቱ ምንም አይነት ሰው በዙሪያቸው የሉ። ስለዚህ አሁን ሳሩን እያለቀላት ነው፣ በሜኪና በሩቲ ተከባለች። ከዚህ በኋላ እንግዲህ ሁሉ ነገር ይፋ ይሆናል የሚል ነገር ይፈጠራል ብለን እናስባለን። ሆኖም ግን የህይወት ስቃይ መቼ ሆን የሚያልቀው? ህይወት ከሳሩን ወጥታ ሳሩን ወደ እስር ቤት ተወሩራ የምናይበት ጊዜ ናፈቀን። የዛሬው በዚህ ተጠናቋል። አመሰግናችኋለሁ።